ስንተኛው የአቤት ጾም ሲሆን የሰሞነ ማማት መጀመሪያ ነው። ሆሳና ስያሜው በማቴዎስ ወንጌል ምዕራፍ 21 ቁጥር ከሚገኘው ትምህርት የተወሰደ ሲሆን ትርጉሙ መድኒት ወይም አሁን አድን ማለት ነው። ክብር ይግባውና አምላካችን ባህያ ጀርባ ላይ ተቀምጠው ሆሳና የሚሉ የሚሉ የአሩግ የህፃናት ምስጋና የቀረበለት ወደ ኢየሩሳሌም ቤተ መቅደስ ጉዞ ያደረገበት ትትናውን ያገለቀበት ይህን ዓለም ከማሸራጥያት መፈታቱን በምሳሌ ያስረዳበት ዕለት ነው። ተጥሎ ተብሎ ከሚጠራው የአብይ ጾም ሳምንት መጨረሻ ወይም ዕለተ አል እና ከሰማያ ሕማማት መፍያ ጀምሮ ያለው ሳምንት ሆሳና ይባላል። የክርስቶስን ነገር ሕማሙን፣ ስቅለቱን፣ ሞቱን፣ ትንሣኤውን ሆሳና ተብሎ አለምን ማዳኑ የሚናገር የሚናገሩ ቅዱሳት መጻሕፍት የሚነበብበት አምላካችን ለሰው ልጅ ማዳን ማዳን መከራ መቀበሉና የማዳን ስራ በሰፊው የሚታወጅበት በሰማይ ሕማማት ለሚያርጉ ምእመናን ጸሎተ ፍትሐት የሚደረግበት ወንጌሉ በአራቱ ማዕዘን የሚሰበክበት ሳምንት ነው። ከዚያም አያይዞ ሰሞነ ሕማማት ይቀጠላል። ወቅቱም የክርስቶስን ነገር ሕማሙና ዓለምን ያዳነበት ጥበቡን የሚሰማበት ሳምንት ነው። በሞቱ ሞታችንን አጥፍቶ መንግስቱን እንድናውርስ የፈቀደልን ልዑል እግዚአብሔር ስሙ እየተመሰገነ ይሁን።